ሰላም ሰላም፣ እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች፣ ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህን ቻናል መከታተሉን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደሞ ይዤላችሁ የመጣሁት እጅግ በጣም እየተዝናናችሁ እውቀት እየጨበጣችሁ የምትማሩበት እጅግ አስደናቂ የሆነ ቪዲዮ ይዤላችሁ መጥቻለሁ። ምንድን ነው ካላችሁኝ፣ የተለያዩ አባባሎችን ወይም አስተማሪ የሆኑ አረፍተ ነገሮችን በተለያየ ጊዜ የተለያዩ ሰዎች የጻፉትን ወይም ያሉትን አረፍተ ነገሮችን እንደ አባባል ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እዚህ ጋር የተለያዩ የምታዩት የተለያዩ ሰዎች ያሉት አባባሎች አሉ እና እነኚህ አባባሎች እኛን ሞቲቬት ሊያደርጉ ወይም ሊያነቃቁ የሚችሉና እጅግ በጣም አስተማሪ የሆኑ አረፍተ ነገሮችን እያየን ማንበብን እንለማመዳለን ማለት ነው። ውድ ቤተሰቦቼ እጅግ በጣም ትምህርታዊ የሆነ ቪዲዮ ነው። ከእነዚህ አረፍተ ነገሮች ውስጥ የተለያየ ቁም ነገር እንደምትጨብጡ እጅግ በጣም እርግጠኛ ነኝ ውድ ቤተሰቦቼ። ስለሆነም ይህንን ቪዲዮ እስከ መጨረሻው በመከታተል የተለያዩ እውቀት እንድታገኙና የራሳችሁን የንግግር ችሎታችሁንና የማንበብ ችሎታችሁን እንድታሳድጉ ይሁን።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 የውቀት ደረጃቸው ስላሻሻሉ ናራሳቸውንም ራሳቸውንም ስላሳደጉ አዲስ የሆናችሁት ኤን ቻናል አንዴ ሳብስክራይብ ብታደረጉ የደወል ምልክቷን እንዲጭኑ እንደዚህ አይነት በየጊዘው የሚለቀቀው እጅግ በጣም ድንቅ የሆነ ቪዲዮ በቀጥታ ወደ እናንተ የሚደርስ ይሆናል። እናንተም ደግሞ ካለማንበብ ወደ ማንበብ ኤን እየተከታተላችሁ እራሳችሁን መለወጥ የምትችሉ መሆኑና ብዙዎች ደግሞ የተለወጡትም ምስጋናቸውን በውስጥ መስመር እያደረሱልኝ ስለሆነ እናንተም ይህንን እድል ተጠቃሚ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና በውስጥ መስመር ወይም በኦንላይን መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም በዋትሳፕ በኢሞ በሚትስ በዙም እና በመሳሰሉት አፕሊኬሽን ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ እጅግ በጣም ብዙ ተማሪ በውስጥ መስመር እየተማሩ ስለሚገኙ ከኛ ጋር እናንተ መጥታችሁ ይህንን ትልቅ እድል ተጠቃሚ እንድትሆኑና በጣም በአጭር ጊዜ ውስጥ የማንበብና የመጻፍ ችሎታችሁን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 ይህ የሻሎም አካዳሚ ዩቱብ ቻናል ነው። ሁል ጊዜ መከታተሉን እንዳይዘነጉ ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ እንደተለመደው። እናንተ ደግሞ ቤተሰብ የሆናችሁት ላይክ፣ ኮመንት በማድረግ ቪዲዮን ትጀምራላችሁ። አዲስ የሆናችሁት ደግሞ እንደዚህ አይነት ቪዲዮ በተከታታይ እንዲደርሳችሁ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቪዲዮን ትጀምራላችሁ ማለት ነው ውድ ቤተሰቦቼ ደብተር እስክሪብቶ ይዛችሁ ብትከታተሉና እየጻፋችሁ ብትከታተሉ በኋላ ተመልሳችሁ ለማንበብ አያስቸግራችሁም። ከዛ በተጨማሪ ደግሞ ደብተር ላይ የተጻፈ ነገር ስለማይጠፋ ስትረሱ እንደገና ተመልሳችሁ ለማየት ይቀልላችኋል ማለት ነው። ውድ ቤተሰቦቼ ቅድም እንደነገርኳችሁ እዚህ ጋር የተለያዩ የተዘረዘሩት ታዋቂ ሰዎች ያሉት አባባሎችም አሉና እነኝን አባባሎችን ትምህርታዊ በሆነ መንገድ እያየናቸው እየተዝናናን ቁም ነገር እየጨበጥን እንዴት ነው ማንበብ የምንችለው የሚለውን ሀሳብ ልስጣችሁ። እናንተም እንደዚህ ደግሞ የተለያየ አባባሎችን ወይም አረፍተ ነገሮችን በመጻፍ የመጻፍ ችሎታችሁንና የማንበብ ችሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እዚህ ጋር የተዘረዘሩት ወደ ሰባት የሚጠጉ አረፍተ ነገሮች አሉ። እነኚህ አረፍተ ነገሮች በየቀኑ የምንጠቀማቸው አረፍተ ነገሮች ናቸው። እጅግ በጣም ወሳኝና ማራኪ የሆኑ አባባሎችና አረፍተ ነገሮች ስለሆኑ እናንተ ደግሞ እስከ መጨረሻው እንድትከታተሉና የማንበብ ችሎታችሁን እጅግ በጣም ማሳደግ የምትችሉበት ቪዲዮ ስለሆነ ሳታቋርጡ በመከታተል የእውቀት አድማሳችሁን እንድታሰፉ ይሁን። እዚጋ የምትመለከቱት የመጀመሪያው አረፍተ ነገር ምን ይላል ካላችሁ፣ የመጀመሪያው ቃል ለች ይቺ አራቱ ፊደል ምን እንደምትል አብረን እናንብብ። የበረታ የበረታ ይላል። የመሰለ የመሰለ ይላል። የመሰለ እዚህ ጋር ያለው ደግሞ እዚህ ጋር ያለው ደግሞ ምን ይላል? ቀን ቀን ቀን ቀን ይላል። እንዳትወድቅ አያችሁ። እቺ ትንሽ ረዘም ትላለች። አብረን እናንብብ። እንዳትወድቅ ትላለች። እንዳት ወድቅ እንዳት ወድቅ ተጠንቀቅ። አያችሁት አንድ ላይ እስኪ አብረን እናንብብ። የበረታ የመሰለ ቀን እንዳትወድቅ ተጠንቀቅ ይላል። አንድ ላይ ስናነብ የበረታ የመሰለ ቀን እንዳትወድቅ ተጠንቀቅ ይላል። አያችሁት? ሰው የሚወድቀው መነሻው ሲረሳ ነው። አንዳንዴ የተለያዩ ነገሮች የተለያዩ ባለጠግነት ወይም ሀብት ሲመጣ የድሮን ስለማናስታውስ ያ ሀብት ሊያጠፋን ይችላል፣ ያ ስኬት ሊያጠፋን ይችላል ማለት ነው። የበረታ የመሰለ ቀን እንዳትወርቅ ተጠንቀቅ። ትላንት ያለፋችሁበትንም መንገድ እንዳትዘነጉ ማለት ነው ውድ ቤተሰቦቼ። ለዛ ነው የበረታ የመሰለ ቀን እንዳትወርቅ ተጠንቀቅ ይላል። ይህንን ደግሞ አብራችሁኝ እንዳነበባችሁ በጣም ሙሉ እምነት አለኝ። እናንተም ደግሞ እንደዚህ አይነት የተለያዩ አረፍተ ነገሮችን በራሳችሁ መጻፍ እና ማንበብ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ፣ ውድ ቤተሰቦቼ። በጣም ጥሩ፣ ወደሚቀጥለው እንሄዳለን። እዚ ጋር ምን ይላል ካላችሁ፣ ሁለት ፊደል ብቻ ነች የመጀመሪያዋ ቃል። ብዙ ብዙ ይላል፣ ብዙ ጥበብ። አያችሁት፣ ጥበብ የምትሏ እንደዚህ ነው የምትጻፈው እንደዚህ ነው የምትነበበው። ጥበብ ጥበብ ይላል። እዚህ ጋር ደግሞ ያለው ትንሽ ረዘም ይላል። እስኪ አብረን እናነበዋለን። በጣም ቀላል ነው። ግን ውድ ቤተሰቦቼ ማንበብ የቻላችሁት ግን ቪዲዮውን አቁማችሁ ከእኔ ቀድማችሁ በማንበብ እኔ ካልኩ በኋላ ትክክል እንደሆናችሁ ና ትክክል እንዳልሆናችሁ ማረጋገጥ ትችላላችሁ። ማንበብ ያልቻላችሁት ደግሞ ቀስ ብዬ ስለማነበው ከእኔ ጋር እኩል መሄድ ትችላላችሁ። እንደዛ እያረጋችሁ የማንበብ ችሎታችሁን ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ እዚ ጋር የሚገኘው ምን ይላል ካላችሁ፣ እስኪ አብረን እናነባለን። እንዳያመልጥ። አያችሁት? ወደ ሰባት ፊደል ነው፣ በጣም ረዘም ይላል። እዚ ጋር እንደምትመለከቱት በጣም ረዥም ነው። እስኪ አብረን እናንብብ። እንዳያመልጥ እንዳያመልጥ ይላል። አያችሁ። ከዛ በኋላ እቺ ደግሞ አውቃለሁ አውቃለሁ አውቃለሁ ይላል። አትበል አትበል አትበል ይላል። አያችሁ፣ ውድ ቤተሰቦች፣ እስኪ አንድ ላይ አብረን እናንብብ። ብዙ ጥበብ እንዳያመልጥ አውቃለሁ አትበል ይላል። ውድ ቤተሰቦቼ አያችሁት እዚህ ጋር እንደምትመለከቱት ብዙ ጥበብ እንዳያመልጥ አውቃለሁ አትበል ይላል። ያ ማለት እናንተ ማወቅ ያለባችሁ ውድ ቤተሰቦች፣ ለምሳሌ አንዳንድ ጊዜ ከምን እንደምትማሩት ከማን እንደምትማሩት አታውቁም። ስለዚህ ማንንም ሳትንቁ ንቁ። ለምሳሌ አንዳንድ ጊዜ ሕፃናቶች በጣም አስተዋዮች ናቸው፣ እና አንዳንድ ጊዜ እንቃቸዋለን። ከእነርሱ ግን የሆነ ነገር ልናውቅ እንችላለን። ስለዛ ሁሌም ራሳችንን ክፍት ማድረግ በጣም የተሻለ ነገር ነው። ለዛም ነው ብዙ ጥበብ እንዳያመልጥ አውቃለው አትበል። አንዳንድ ሰው አውቃለሁ በማለት በውስጡ ግን አያውቅም፣ አውቃለሁ በማለት ራሱን ያታልላል። ስለዚህ እናንተም ደግሞ እንደዚህ እንዳትሆኑ ሁሉንም ሰው ለመስማት ክፍት እንድትሆኑና ከሰማችሁት ውስጥ ምጠቅማችሁን ተቀብላችሁ ማይጠቅማችሁን መተው ትችላላችሁ ነገር ግን አውቃለሁ ከማለት ይልቅ ለማወቅ መጣር የተሻለ ነው ማለት ነው። ውድ ቤተሰቦቼ እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል ካላችሁ፣ ሰው ይላል ሰው ይላል። ሁለት ፊደል ነች፣ በጣም ቀላል ነች። ሁላችሁም ታነባላችሁ። ሰው ከጊዜ ከጊዜ እና እና ይልና እዚህ ጋር ደግሞ ከማጣት ከማጣት ይላል። ብዙ ብዙ ብዙ ይላል። ይማራል ይማራል ይላል። አያችሁት፣ ይማራል የሚለው እንዴት እንደሚጻፍ አያችሁት? ይማራል ይላል። እስኪ አንድ ላይ እዚህ ጋር ያለውን አብረን እናንብብ። ሰው ከጊዜ እና ከማጣት ብዙ ይማራል ይላል። አያችሁት? ውድ ቤተሰቦች የሰው ልጅ ጊዜ ብዙ ነገር ያስተምራል። ማለት በጊዜ መስራትን ያስተምራል። ጊዜ ማለት ካለፈ በኋላ ምን ያህል ተጽዕኖ እንዳለው ያሳያል። የተለያዩ ጊዜያቶች በሕይወታችን ሊያልፉ ይችላሉ። የጭንቀት ጊዜ፣ የደስታ ጊዜ የሐዘን ጊዜ፣ የመከራ ጊዜ፣ የችግር ጊዜ እና የሰላም ጊዜ። የተለያዩ ጊዜያቶች እየተፈራረቁ ወደ ህይወታችን ይመጣሉ። ስለዛ ከነዛ ከእያንዳንዱ ጊዜያቶች ውስጥ የሆነ ትምህርት እንወስዳለን ማለት ነው። ጊዜ ብዙ ነገር ትማራላችሁ ማለት ነው። ውድ ቤተሰቦቼም በጣም አሪፍ። አንዳንድ ጊዜ ደግሞ ሰው ከማጣት ይማራል። ለምሳሌ አንድ አግኝቶ ያጣ ሰው በጣም ይቸገርና ያለውን ሁኔታ ያይና፣ ተመልሶ እንደገና ሲያገኝ ግን ለዛ ነገር ዋጋ ይሰጣል። ለዛ ነገር በጣም በጣም ይጠነቀቃል ከእጁ እንዳያመልጥ። ምክንያቱም አምልጦት ምን እንዳደረገ ስለሚያውቅ ማለት ነው። ውድ ቤተሰቦቼ ሰው ከጊዜና ከማጣት ብዙ ይማራል ይላል። አያችሁት? በጣም እጅግ በጣም አስተማሪ የሆኑ ዓረፍተ ነገሮች እና አባባሎችን ነው ይዤላችሁ የመጣሁት። ስለዚህ እናንተም በተለያዩ ጊዜ እነኚህን አባባሎችን መጠቀም ወይም ለራሳችሁም ለጓደኞቻችሁ መጻጻፍ ወይም መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ፣ በጣም አሪፍ። እዚህ ጋር ደግሞ ያለውን እስኪ አብረን እናንብብ። ትንሽ ረዘም ትላለች፣ አብረን እናንብብ። መንሸራተት። አያችሁት መንሸራተት መንሸራተት ይላል። መንሸራተት፣ እዚህ ጋር ደግሞ የሚገኘው ምን ይላል? መውደቅ መውደቅ ይላል። መውደቅ መውደቅ ይላል። እንዳልሆነ እንዳልሆነ እንዳልሆነ ይላል። ውድ ቤተሰቦቼ፣ እንዳልሆነ እንዳልሆነ በስራ በስራ በስራ በስራ በስራ አሳያቸው አሳያቸው ይላል። አያችሁት ውድ ቤተሰቦች እስኪ አንድ ላይ አብረን እስክናንብብ። መንሸራተት መውደቅ መውደቅ እንዳልሆነ እንዳልሆነ በስራ በስራ አሳያቸው አሳያቸው ይላል አያችሁት። መንሸራተት መውደቅ እንዳልሆነ በስራ አሳያቸው ይላል። ይህ ማለት መቼ ነው የምትጠቀሙት ከተባለ፣ ለምሳሌ አንዳንድ ሰው እናንተን ትንሽ ነገር ቢጎልባችሁና ያን ጊዜ ወድቋል ብሎ እናንተ ቢያስወራ እናንተ ደግሞ በስራ እንዳልወደቃችሁና እንደ ተንሸራተታችሁ ነገር ግን ተንሸራታችሁ እንዳልወደቃችሁ በስራ ወይም በተግባር ማሳየት ትችላላችሁ ማለት ነው። ውድ ቤተሰቦቼ በወሬ ሳይሆን በስራ ወይም በተግባር ያንን ነገር አሳክታችሁ ያ ወድቋል ያላችሁ ሰውዬ የእናንተን ስኬት እንዲያይ ማድረግ ትችላላችሁ ማለት ነው። መንሸራተት መውደቅ እንዳልሆነ በተግባር ወይም በስራ አሳያቸው ይላሉ። ውድ ቤተሰቦቼ እጅግ በጣም ጠቃሚ አባባል ነው። ይህኛውንም እንድትይዙ እና ለተለያየ ጊዜ ለተለያዩ ሰዎች መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼም በጣም አሪፍ። አዎ፣ ወደ ቀጣዩ እንሻገር። እዚህ ጋር ያለው ደግሞ ምን ይላል? በመከራ በመከራ ይላል። ተስፋ ተስፋ ተስፋ። በመከራ ተስፋ ይላል አትቁረጥ አትቁረጥ፣ አያችሁት የኛው አትቁረጥ ይላል። ከዛ በኋላ ስኬት ስኬት ይላል። የአሸናፊዎች አያችሁት የኛው፣ ትንሽ ረዘም ስለሚል ልከብዳችሁ ይችላል። አብረን እናንብብ። የአሸናፊዎች ይላል የአሸናፊዎች ናት ናት ይላል ናት ናት። አንድ ላይ እስኪ ሙሉን አብረና እናንብብ። በመከራ ተስፋ አትቁረጥ፣ ስኬት የአሸናፊዎች ናት። የትኛውም መከራ ለስኬት እያዘጋጀኝ ነው ብላችሁ ማመን እንጂ ያንን ተስፋ በመቁረጥ ወይም በራሳችን ላይ ባለመተማመን ማለፍ አንችልም። ምክንያቱም ያንን ካለፍን በኋላ ስኬታችንን እናገኛለን። ለዛም ነው ስኬት የአሸናፊዎች ናት የተባለው። ምክንያቱም አንድን መከራ ካላለፋችሁ ያኔ ከወደቃችሁ ለስኬት ዝግጁ አይደላችሁ ማለት ነው። ስለዚህ መቼም ቢሆን ተስፋ መቁረጥ የለብንም የሚለውን ሐሳብ በደንብ ለማብራራት ነው ማለት ነው። ቤተሰቦቼ በጣም አሪፍ እዚህ ጋር ደግሞ የመጨረሻው አረፍተ ነገር አለ። ምን ይላል ካላችሁ፣ አብረን እናነባለን። አራት አምስት ፊደል አምስት ፊደል ነው። እዚህ ጋር የሚገኘው ምናልባት ይላል። ምናልባት ይላል። እዚህ ጋር የሚገኘው ደግሞ ፈተናው ምናልባት፣ ፈተናው፣ ፈተናው የከበደብ የከበደብህ አያችሁት የከበደ ብህ የከበደ ብህ ይላል ትንሽ ረዘም ይላል ለማንበብ ሊያስቸግራችሁ ይችላል ነገር ግን እኔ ሳነብ በደንብ አዳምጡኝ የከበደብህ የከበደብህ አቅምህን አቅምህን አቅምህን በጣም አሪፍ ስለ ስለ ይላል ሚያውቀው ስለ ሚያውቀው ስለሚያውቀው ሊሆን ሊሆን ይችላል ይችላል ይላል። ከመጀመሪያው አብረና ብቡድ ቤተሰቦቼ እዚህ ጋ የምታዩት ምናልባት ይላል ፈተናው የከበደብህ አቅምህ ስለሚያውቀው ሊሆን ይችላል። አያችሁት አንድ ላይ ናቸው። እዚህ ጋ የምትመለከቱት ሁለቱም አንድ ላይ ስለሆኑ ነው። እዚህ ጋ የምታዩት ስለሚያውቀው ሊሆን ይችላል ይላል። እዚህ ጋ ያለውን አብረን አያይዘ ነው ስናነብ ምናልባት ፈተናው የከበደብህ አቅምን ስለሚያውቅ ሊሆን ይችላል ይላል። ስለዚህ አንዳንድ ጊዜ መከራው ወይም ፈተናው ሲከብድባችሁ የእናንተም አቅም እጅግ በጣም የላቀ እንደሆነ ማሰብ ነው እንጂ በዛ መከራ ወይም በዛ ፈተና ውስጥ ወድቅ ያለው ብሎ ማሰብ ጥሩ አይደለም ማለት ነው። ለመሰላችሁ አንዳንድ ጊዜ ምንም አይነት ሁኔታ ላይ ልትሆኑ ትችላላችሁ፣ ምንም አይነት ችግር ላይ ልትሆኑ ትችላላችሁ። ያ ችግር የመጣው ግን የእናንተ አቅም የከበደ ወይም በጣም ከፍተኛ ስለሆነ መጦ ሊሆን ይችላል። እና አንዳንድ ጊዜ ለምሳሌ አይታችሁ ከሆነ በጦር ሜዳ ላይ አለቃ ወይም አዛጁ በጣም ከባድ ጦርነቶችን በጣም ለሚተማመን ሰው ማለት በጣም አቅም ላለ ሰው ያንን ጦርነት ማሸነፍ ለሚችል ሰው ነው አደራ የሚሰጠው። ስለዚህ አንዳንድ ጊዜ ፈተናው የከበደባችሁ አቅማችሁ ያንን ፈተና ለመቋቋም የሚችል አቅም ስላላችሁ ሊሆን ይችላል ብላችሁ ማሰብ ነው እና ምንም አይነት ፈተና እንደምታልፉ ምክንያቱም ፈተናው እየበዛ በሄደ ቁጥር እናንተን ይበልጥ ጠንካራ ስለሚያደርጋችሁ ለሌላ ፈተና እንዳትበገሩ ስለሚያደርጋችሁ ከማማረር ይልቅ ለማሸነፍ በተስፋ መሯሯጥ በትጋት መስራት ማለት ነው። ውድ ቤተሰቦች የሚያዋጣው እጅግ በጣም አስተማሪ የሆነ ነገር ቁም ነገር እንዳገኛችሁት ሙሉ እምነት አለኝ። ውድ ቤተሰቦቼ እስከ መጨረሻው ሳታቋርጡ ስለተከታተላችሁኝ ከልብ አመሰግናለሁ። በዛሬው ቪዲዮ ያየነው መሰረታዊ ነገር ምንድን ነው ካላችሁኝ ሳጠቃልልላችሁ ዛሬ ላይ ያየነው በጣም እጅግ በጣም አስደናቂ የሆኑት ብዙ አረፍተ ነገሮችን ወይም የተለያዩ ሰዎች ያሉትን አባባሎቻቸውን በደንብ በሚገባ አይተናል። ከዚህም ደግሞ የማንበብ ችሎታችንን ለማሳደግ እንዴት በቀላሉ ደስ በሚል ሁኔታ እየተዝናናን ማንበብ እንችላለን የሚለውን ነገር አይተናል። እናንተም ደግሞ እንደዚህ እያረጋችሁ የማንበብ ችሎታችሁን ማሳደግና ለተለያዩ ሰዎች ደግሞ እንደዚህ አይነት አረፍተ ነገሮች ወይም አባባሎች በመጽሐፍ ለእናንተም የተጻፈውን በቀላሉ በእንደዚህ አይነት መንገድ በማንበብ የማንበብና የመጻፍ ችሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦች ለዛሬው ያዘጋጀውት ቪዲዮ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ ና አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ ይሁን። ምክንያቱም ይህን ቻናል አንድ የሰብስክራይብ ካደረጋችሁ የደወል ምልክቷን ከጫናችሁ እንደዚህ አይነት በየጊዜው የሚለቀቅ እጅግ በጣም አስተማሪና ወሳኝ የሆነ ቪዲዮ የእናንተን የእውቀት ደረጃችሁን የሚያሻሽልና የሚያሳድጋችሁ ቪዲዮ በየጊዜው ስለሚለቀቅ አዲስ የሆናችሁ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ይህን ቻናል እንድትቀላቀሉና የእውቀት አድማሳችሁን እንድታሰፉ ይሁን ማለት ነው። ውድ ቤተሰቦቼ፣ ከዚህ በተጨማሪ ደግሞ እጅግ በጣም ደስ የሚል ዜና አለኝ። እሱም ምንድን ነው ካላችሁኝ፣ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በዋትሳፕ፣ በቴሌግራም፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ፣ ስለሆነም ይህ ትልቅ እድል እንዳያመልጣችሁ በጊዜ እየመጣችሁ ከእኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ ለመሆን ከፈለጋችሁ በጊዜ እየመጣችሁ እየተመዘገባችሁ ራሳችሁ ላይ የሚደንቅ ለውጥ ማየት የምችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ታዲያ ይህንን እድል ተጠቃሚ ለመሆን የምትፈልጉት በሙሉ እኛን ለማግኘት ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገው በጣም በአጭር ጊዜ ውስጥ በማንበብና በመጻፍ እናንተን ብቁ አድርገን ማሰልጠናችን ነው። ውድ ቤተሰቦቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።